ሰላም ሰላም ኮፊ ቲዩብ ቤተሰቦች እንዴት ናችሁ? አማን ነው፣ ሁሉ ሰላም ነው። ዛሬ ምርጥ ቪዲዮ ይዤ መጥቻለሁ። እስከ ቪዲዮ የፍጻሜ ድረስ አብራችን ሆኖ እንስቃለን፣ እንጫወታለን፣ እንዝናናለን። ሰብስክራይብ ያላደረጋችሁ ቤተሰብ ያሉ ናችሁ አሁንም ሰብስክራይብ አርጎ ቪዲዮን ደግሞ ላይክ በማድረግ ብትጀምሩ ደስ ይለኛል። እንትን መናገር ብዙ ሰዎች ጋር የመድረስ አድቫንቴጅ አለው። ከዛ ውጭ ደግሞ ሐሙስ ሐሙስ ሪያክሽን ቪዲዮዎችን እየለቀኩ ነው። ከዛ ውጭ ሌሎችንም ጠን ያጫጭር ወጎችን መጣጥፎችን፣ ከሰኞ እስከ ቅዳሜ ባሉት ቀናቶች በሙሉ አንዳንድ እየለቀቅኩኝ ነው ያለሁት። እና ምናልባት አስር አስር ደቂቃዎች ናቸው አላት ታሪኮቹን፣ ብትኩሙኩሟቸው ብትዝናኑባቸው ብዬ እመክራለሁኝ። እስከ ቪዲዮዎችን ፍጻሜ ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። ሰላምስራፉስጭላይወጣሁንሆስንበተወ የምን ሞዴስ ማስታወቂያ እየሰራል? አሁን እኔ ወሁን ስንቱ በተቆጣ ያለ እሳት አመድ ወለደ ማለት ይሄ ነው። ከጀግኖች በር ነው የወጣው። ፈጣሪ ጥረትህን አይቶ የወር አበባ ይጨምራል። ስለዚህ ከባህላችን ከማህበረሰባችን ከእሴቶቻችን ያልወጡትን ቪዲዮዎች እያየን እንዝናና ላለውኝ። እንደነዚህ አይነት ኢሌጋል የሆኑ ቪዲዮዎችን ባለማየት እንተባበር። አብዛኞቹ ወደ ቫይራል የሚወጡ ቪዲዮዎች ከሰብእናዎቻችን ጋር የተጣረሱ እሴቶቻችንን ያልጠበቁ ናቸውና እንደነዚህ አይነት ቪዲዮዎችን ባለማየት እንተባበር። አሽክክልጋብልጋብልአቸኩ ትደርሳለት ዝናብል ምናልባት ያለ አባት ያስቀረሁ ፈርሳለሁ። ስለዚህ እባክህ ልጆችህን አስብ አስቢ፣ ትዳርህን አስብ አስቢ። አንስቲ ተሸነፍን፣ አይደለም እንኳንም ተሸነፍን ደግ አደረግን። በቃ ሞክረዋል፣ አልሆነም። በቃ እሺ፣ በቃ አልሆነም። ምንድነው? እንኳንም ተሸነፍን ደግ አደረግን። ጠሯችሁ፣ ተሳክቶላችኋል። እንኳን ደስ አላችሁ፣ የአርሰናል ደጋፊዎች እንኳን ደስ አላችሁ። ተሸነፍን፣ እንኳንም እንንም ተሸነፍን ደግ አደረግ። እየተመራ ነው የሚገኘው አሳዛኝ ዩናይትድ እንደ ጋር አንገቱን የደፋው ዛ አግጥሚያው ሸጋ ነበርን ነው የሚለው። ሸጋ ነበርን፣ እኛ በአጠቃላይ ሸጋ ነበርን። ሁለት ነው ቶስቲ በላይ ኳሲቱን አጉነናት አግዳሚው መለሰብን። ሞከርን፣ እኛ ሞከርን፣ ሞከርን፣ ሞከርን፣ አልሆን አለን። ምን እናድርግ እኛ። እነሱ ደግሞ ሲከላከሉ ግም ናቸው። ጥቅጥቅ ብለው ነው የሚቆሙብን። እንዴት አድርገን እኛ ጎልነና በነገራችን ላይ እኔ ብዙም አልተናደድኩም እንዳለች ነው። ሞክረዋል፣ ለመሸነፍ ለማሸነፍ ሞክረዋል፣ ግን ተሸንፈዋል። ይሄ የሚባል ነገር የለም። እግር ኳስ በመሞከራ አይደለም። ስለዚህ የሞከራ ጊዜ አልፏል። ዋናው ትልቁ ችግር ፋይናሊስት መሆን አልነበረባችሁም። ለፋይናል መምጣት አልነበረባችሁም። ጠላት እኮ ነው እየከመረን የመጣ ነው ጎበዝ አሁን እኮ ከቶተናም ደጋፊ የበለጠ የአርሰናል ደጋፊ ነው ጨዋታውን ሲያዩ የነበረው ስለዚህ ምን ማለት ነው ጠላት ነው እያፈራን ሄድ እንደ ኢትዮጵያ ብቻ ሳይሆን ለንደን ላይ ይሄኔ አርሰናል እንዲህ እየተንገበገበች ነው አርሰናል ለንደን ላይ እየተንገበገበች ነው ስለዚህ ጎበዝ ማንቸስተር ዩናይትድ እየተሸነፈ አርሰናልን የሚያቃጥል ቡድን ነው ምክንያቱም ለንደን ላይ እዚህ ኢትዮጵያ የሚፈነጩትን አትዩ ለንደን ይሄኔ እንዲህ ብላለች ተንቦቅ ቡጋለች ለንደን፣ እንዲጫሳለች ምክንያቱም ያው ቶተናምም ጎረቤት ድሉን ያከብራል፣ ፓላስም ምናልባት ቼልሲም ያከብራል። እንግዲህ ለንደን እንዲ እያለች ነው። ፕሮሰስ እና ኔትፍሊክስ ብቻ ያለ ድል ያሳልፋሉ ማለት ነው። ስለዚህ ጎበዝ ማዘን አያስፈልግም ልላችሁ ነው። ሌባው እየሰማኝ ከሆነ እባክህን እባክህን ስራ አታስፈታኝ ስልኬን መልስልኝ እንዴ ዛሬ አሁን በጣም ብዙ መስራት የነበረብኝ ስራ ነበር ስልኬን ወስደ አንተ ጅል ይሆንክ ሰውዬ ስራ መስራት እንኳን አልቻልኩም ምንድን ነው የምታስበው ስልኬን አሁን ሎክ ሆኗል አይደለ ሌላ ሰው እንዴት ነው የሚገዛኝ ስልክ የሚገዛ ሰው ራሱ ብታገኝ ማለት ነው በማይረባ ዋጋ ነው የሚገዛ እኔ ደግሞ በተሻለ ዋጋ በገዛ በገዛ ስልኬ እኮ ከፍዬ ስልኬን ስጠኝ እያልኩ ነው። እንደው ማፈሪያ የሆንክ ሰውዬ እባክህ ስልኬን ስጠኝ። ስራ እያስፈታኝ ነው አንተ ሰውዬ። እናንተ ሰዎች ኮሜንት ላይ የምታሾፉ ሰዎች ደግሞ ምን አይነት አእምሮ ነው ያላችሁ? ይሄ አንገታችሁ ላይ የተሸከማችሁት ምንድነው? ጭንቅላት እኮ ነው። አሰሩት እባካችሁ እንዴ ከኔ ጋር ሐሳባችሁ ስላልገጠመ እንዴት በዚህ ታሾፋላችሁ? እኔን ደግሞ በእንደዚህ አይነት መንገድ የምታስቆሙኝ የሚመስላችሁ ሰዎች የኔን ሀሳብ ማደግፉ ማለት ነው እኔን ሀሳብ አለመደገፍ መብታችሁ ነው ግን እኔ ሀሳቤን ስላልደገፋችሁኝ በዚህ መንገድ አስቆመዋለሁ ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። መቼም አታስቆሙኝም። በዚህ በማይረባ ካሜራም ቢሆን መፖሰቴን አላቆምም። አንተ ሌባው ግን ልቦና ይስጠ። እርኩስ መጀመሪያም ጤነኛ እንዳልነበረ ጠርጥሬ ነበር። እሺ፣ ቤት ቁጥርን ንገረኝ፣ እልክልሃለሁ ስልኩን። እንዴ፣ ሌባ ነው እንደዚህ የምጠይቀው። አንድ ድሬዳዋ ላይ ወርቅ ይዘንባል የሚል መረጃ አውጥቷል። ባለፈው ቪዲዮችን ላይም ይህንን ልጅ አቅርቤው ነበር። ኖርማሊ ድሬዷ ላይ ዝናብ የወርቅ ዝናብ ይዘንባል የሚል ትንቢት አዘል ንግግር ተናግሮ ነበር እና የዚህ ንግግር ያው ምናልባት ሌባው ይህንን ሙከራ ለማድረግ ቢሆንስ? አንተ ድሬዷ ግንቦት አንድ ይዘንባል ባልከ ወርቅ ተጨማሪ ስልክ እንድትገዛ ፈልጎ ቢሆንስ? ሀሳብህ ከእሱ ሀሳብ ጋር ስላልገጠመ ብቻ እንደዚህ ልትሰድበው አትችልም። ምን ነው አዳማ ላይ ላም ሲጨፍር ነበር ትላለ? ጅጅጋ ላይ ምን ሲጋለብ ነበር ትላለ? እነሱን ያየህ አሁን ይሄ ሌባየት እንዳለ ይጠፋህል? አንተ ነው አውቁልኝ ነው። እንደኔ እንደኔ እንደውም በቃ ይሄ ቪዲዮዎቹ በጣም የመረረው ሰው ነው እንጂ ይሄ ታክቲካል የተጠና ሌብነት ነው እንጂ አይመስለኝም። ይሄ ይሄ ዝም ብሎ በቃ ድንገተኛ ዝርፌ አይደለም። ስለዚህ ወንድሜ ወንድሜ ህዝቡን አታስጨንቅ። ሌላው ደግሞ ግንቦት አንድ ድሬዳዋ ላይ ወርቅ ይዘንባል ብለሃል እዚህ ጋር ያዙልኝ። አሁን ሰሞኑን የተቸገርነው ነገር ድሬዳዋ ላይ አሸዋ ሲዘንብ ሳቢያን አይዘንብም፣ ጎሮ ሲዘንብ ቀፊራ አይዘንብም፣ ገንደ ቆሬ ሲዘንብ ደቻቱ እየዘነበ አይደለም። እና ቦታውን ብጠቅስልን ስለ ውድ ቆይታችን እጅግ በጣም አመሰግናለሁኝ። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳትረሱ። ሰብስክራይብ ሳታደርጉ ቪዲዮን ያያችሁ ደግሞ አሁንም ሰብስክራይብ ማድረግ ይቻላል። ኮፊ ቲዩብ በጣም የሚያድግ ትልቅ ቲዩብ ይሆናል፣ አትጠራጠሩ። የመጀመሪያው ቤተሰቦች ደግሞ እናንተ ትሆናላችሁ። ስለዚህ ወዳጆቼ ቤተሰቦቼ አሁንም በጣም አመሰግናለሁኝ ሐሳባችሁን ኮመንት ሴክሽን ላይ ስጡኝ። እነዚህ ቪዲዮዎችን ብታያቸው ሪያክት ብታደርግባቸው የምትሉትንም ቪዲዮዎች እስቲ ላኩልኝና እናያቸው። ሪያክት እናደርግ፣ እንጨዋወት። ሰላም ሁኑልኝ።